ሲሄድሽ ዙር አድርገሽ ትላንትናሽን ለማስታወስ ሞክር። በቃ አባዬ ግድ የለም ከዛ በኋላ ጥላ ክፍለ ሀገር ሄዳ የልጇ አባት ጋር ወልዳ ጥላው ተመለሰች ነዋ። በዚህ አይነትማ ናሁም ሽማግሌ እንደሚልክልኝ ሰምታል ማለት ነው። አሁን ነው አሚን ጋር ለራት እንደምትሄጂ ጭምርም ነው የሰማሁት። ምን ለነገሩ እኔም ብዙ ምቾት እየተሰማኝ አይደለም። ለማንኛውም ያዋጣሽ የምታውቂው አንቺ እራስሽ ነሽ። አይዞሽ አንቺ ላይ እንደተጫወተብሽ እኔ ላይ ማይጫወት አይግረምሽ። እኔ ደግሞ አንቺ እለውጥሻለሁ። ይቅርታ፣ እኔ አሁን ያለሁበት ሁኔታ በደንብ ተመችቶኛል። በዛ ላይ ደግሞ ውሃ ሚላለኝ ጥላቻ። መቼም ግን አልፈቃምሽ። ገና በዚህ ሳምንት መጨረሻ ላይ ውጭ የሂሮ ተሰማ ይታቅ ነው። ቆይ ግ ይሁን ያሸባብ እንድናስነካ። ዝናሽ ወይዘሮ ዝናሽ የተደበቀው ማንነቷ ጉድ ወጣ። ናሆም ልጄ ነው እያለች ስታወራ የነበረችው ወይዘሮ ዝናሽ ናሆም የእሷ ልጅ አይደለም። ምክንያቱም ዳግም ወልዳ እሱ ደግሞ ሕፃን ነው የሚሆን የዛኔ ደግሞ እሷ እንዳልወለደች ነበረ የሚያውቅ ማለት ነው፣ የዳግም አባት ማለት ነው። ዳግም ግን አዲስ ነገር ይዞ መጥቷል። ዳግም እንግዲህ አሁን ላይ ያለበት ሁኔታ በጣም የሚገርም ነው። ስለ እናቱ ሁለተኛ ርዕስ ይዞ መጥቶ እንደውም አዲስ ነገር አገኘሁኝ። ውጣ ብትለው ምን በፍጹም አልወጣም፣ አሁን እኔ ወንድም፣ ይሄ ልጅ ራሱ ከአንቺ ወለዳ አይደለም ብላት፣ አረባክህ እንደው ዘንድሮ አታጣጥለኝ እያለች ነበር። በዚህም ጊዜ እንግዲህና ዳግም አሁን ላይ ክትትሉ ከእናቱ ልጅ፣ አረባክህ ብትለኝ ልጄ ነው ያልሽኝ እያለ ነበር። እነ ኑሃሚን ቤት እራት ግብዣው ሄደው እራቱም አልተስማማም። የድሃ የድሃ እራት ግብዣ ነው ብለው ቤቱንም ንቀው ምግቡም አስጠላኝ በማለት እናትና ልጅ አንድ ሆነው ኤልና ወይዘሮ ዝናሸ ማለት ነው ትተው ከእራቱ ትተው መጥተዋል ማለት ነው። ይገርማል ግን የሰው ክብር የሚያስጨንቀውና ጥሩ ሰው የሆነው አቶ ለይኩን እራቱን ወይም ገበታ ሳይነሳ እየመንሄድ ስርዓት ማጣት ነው። ቤት እንዴት አልፈለገች ልጄ በልታ የማታቀውን ሰው ቤት እንትን ካለች እያለች ልትጸየፍ ና በቃ ራሷን ከማንም በላይ ኦቨር ልታደርግ ዝናሽ ተታትማ ትመጣለች። እዚህ እኮ አይመጥናንም የማለት እዛ ሰው መሀል እንኳን ስርዓት የሚባል የለላት ከነ ልጇ ልጇ እናቱቱን አይታት ልጅቱን የሚባለው እናቲቱ ያላስተማረቻትን ሥርዓት ራሷ ሥርዓት የጎደላት ዝናሽ እራቷን ትታው መታለች ከነኑሀሜን ቤት። ዳግም ግን በኑሀሜን ፍቅር እየተወጋው ማለት ነው። በጣም ሙያሽ፣ በጣም የሚጥም ምግብ ነው። እኔ ግን ጥሞኛል እያለ ያልተጠራበት ራት ግብዣ መጣ ዳግም። ሁለተኛም እንግዲህ ኑሃሚንን ምጠላት አምራት ይዟት እና ወዲህ እነሱ ይዟት መጥቷል። ራት በጣም ይጥማል እያለ ከሷ ጋር ይዟት ወጥቷል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሃሚን ክፍል አርባ አንድ ተለቀቀ። ወደ ክፍል አርባ ስንመለስ እየተጨቃጨቁ ይህም እንግዲህ ከኤርሚ ጋር ተሳስማ ወንድሟን ሆድ አይቷ መቶ በጥፊ ሲደረግማት ነበረ። ወይዘሮ ዝናሽ ደግሞ እራት ግብዣ እዛ ትሄጃለች በሚላት ጊዜ አቶ ለይኩን በፍጹም ደረጃ የሚባል አለ? እኔ ደረጃዬን ከስንት ባለስልጣናቶች ጋር የሚውል ሰው እነሱ ጋር የሚውል ሰው፣ ዝቅ ብዬ እነሱ ጋር እንዴት ነው የሚሄደው ብላ ራሷን ኦቨር ስታወጣ ነበረ። ሰው በሰውነቱ የሚያምንና ሰዎችን በማንኛውም ደረጃ በመልካም ነገር የሚረዳና የሚያስበው ደግሞ አቶ ለይኩን ጓደኛውን አቶ ተሰማ ቤት ትሄጃለች፣ በባለፈው ስትታረቂ የእውነት መስሎኝ ነበር ነበር። አሁን ግን እየውሸትሽ ነው ማለት ነው ሲላት ልጃቸው ናሆም ከድንገት ይመጣል። ናሆም መጥቶ

እንግዲህ ከሄዱና ያንን ቤት ሲያዩ ይህን ያክል ቤት ስኳራቸው ይናሳል፣ ደም ግፊታቸው ይጨምራል። በዚህ ጊዜ ወይዘሮ ዝናሽ እንደ ወባ እንደ ደም ግፊት እያንቀጠቀጣት እያንዘረዘራት ያንን ቤት ስታይ እንዴት ይህን ተከራየላቸው ብለው ነገር ግን ራት እንኳን የተዘጋጀው አይደለም ቤቱ መከራየት እንደገዛላቸው በዛው ደስ ደስ ነበረ። ደስታውን ግን ሳይነገሩ መጨረሻ ላይ ሰርፕራይዙ ሳይነገር አበላሹት። እናትና ልጅ በጣም ያሳዝናል። የዝናሽ መችም ክፍሀት እየተለየ ነው። የራሷን አንጉር ተሸክማ ማለት ነው እንግዲህ እራቱን መተው ሳለ ጭራሽም እራቱንም ስታይ በቃ ቤቱንም መኖንም ወይ ቀሩ እያለ ነበረ ኑሃሜንም ዘንጣ ቤቱ እንዳለ፣ ኑሃሚንና ማነች ኤዱ እራቱን በደንብ አድርገው አዘጋጅተው አዘጋጅተው ጣውሎ አዘጋጅተው፣ ሁሉንም ቡፌ አዘጋጅተዋል። ከኋላ እናትና ልጅ መጡ። መጀመሪያ ግን አቶ ለይኩን ነበር የመጡት ማለት ነው እንግዲህ። ሁሉም በደስታ በፍቅር ሆነዋል ማለት ነው እንግዲህ ወይዘሮ ገነት ማለች ማለት ነው። እንግዲህ እማየ ቁጭ በይ እኔ ያዘጋኝ አናዘጋቸዋለሁ እያለ እማየ ስትላት፣ እንግዲህ አቶ ተሰማም ደስ ይለዋል፣ ማየ እንኳን ያሳል እያለ ነው እንዴ አው ባው ባው ሁሉም እንደዚህ ፊትሽ ሲበራ ስላየ ነው። በጣም ደስ ብሎናል እያሉ ለስንት ጊዜች ደስታች ተመለሰ እያለ ግን እንኳን አሁን ላይ እንግዲህ ካልተቀየረች ጥሩ እኮ ናለች። ይሄን ግን ትቀየርም አልቻለችም ማለት ነው። አሁንም ተክሎ እንዳለ ነው ማለት ነው። እናም እንግዲህ ወደነገን ወደነ ዝናሽ ከስ ነጣ ና ዝናሽ እራት ቀማሰብ እየበስለት በኋላ ከድንገት የሚጠጣ ነገር ገዝቶ ነው ይዞ የመጣ ማለት ነው። እንዲ አንተ ደግሞ እንዴት መጣ እንዴት ሲሉ ሲተናገቱ ነበር። መጀመሪያ ባልጠራም እሄዳለሁኝ ኑሃሚን አፍቅሬያታለሁ እያላት ነበረ። የደንግ ፊቷ የጨመረው ወይዘሮ ዝናሽ ማለት ነው። ገና ሳትሄድ እራቱ ምንድነው ልታሳብደኝ ነው? እንዲ እንደውም አሁንማ ለአለም ሄድም ወስኛለሁ። በፊት እንኳን ምንም እያልኩኝ ነበረ። ምክንያቱ ኑሃሚንን አፍቅሬያት ያለኝ ብሎ ይነግራታል። ልጄ በምትለው ልጄ ነው ያልሽው እንጂ ነገሩ የሰውን ልጅ ልጄ ተብሎ ይጠራል። ስለዚህ አይድነቀኝ እያለ ነበረ እንዳገብም ለእናቱ እያለ ሲጨምርላት የነበረው እንደ አንድ ነገር ብጠይቅሽ ወንድም፣ ይሄ ልጅ ከሌላ ነው ወለደው ነ እሱን ማስ በእናቱ ላይ እያለ በጣም ጉድ እኮ ገና ጉድ አለብሽ እያላት እያስጨነቃት ነው ይገኛል ዳግም በዚህ እንግዲህ፣ ተነሳ ሰብስበው ሄዶ እሱም በኋላ መጥቶ የሚፈታውን ነገር ቀድሞ መጥቶ እያስቀንቃለ ዚህ ጊዜ በልተውም እንግዲህ ኤም ጸላቀዋ ማለት ነው እንደ ሊያስመልሰኝ ነው እንትን ሌላይ ነው እያለች ሽንት ቤት የት ነው መጸዳጃ እያለች ስትጨመላለፍ ነበረ እንግዲህ ዚህ ጊዜ በጣም ይናደዳሉ። አቶ ለይኩን ማለት ነው። እንደሚያደርጉት አቶ ለይኩን ግን ሚስቱ ፊት ልጅ እያለ ኑሃሚንን ሲያጎርሳት ነበር አስተያይቷና፣ በጣም የምትናደደው ዝናሸ ደግሞ ደህን ስትለብስ ነበረ። ያንች ሙያ ጉጅሽ ይባላል እያለ እንግዲህ ወደ ናሆድና አምራት ስም ስንመጣ ዛሬ ላት ግብዣለን ብለው ሲላት እሷ አማቶቿ ቤት እራት የጋብዟት መስሏት በደሳ በደስታ እየቦረቀች ነበረ አምራት ማለት ነው። በዚህ ጊዜ እንግዲህ አምራት አማቶች ቤት ዛሬ ምራት ጋብዙኝ ማለት ነው ሽምግልናው እንትን ሲል በቃ እያለች ነበርና ቅጥብ ጥፏ ፈካ ብላ ስትነጣ እንግዲህ ከማይጠፋው ኤርሚያስ መስመር ላይ ያገኛታል። ምክንያቱም ሁሉንም ነገር እየነገረችው ነው። አፍቅሬሻለሁ እያለ የተጫወተባት ስለሆነ ምንድን ነው በሚላትም ዛሬ እነዛ ቤት እራት ተጋብዘናል እያለ ነበረ። ለማንኛውም የምትሄጂ እኮ ጣውንትሽ ቤት እራት ነው እያለ ምንድን ነው የምታወራው? እራት በመጨረሻ ነው እኮ ጋብዘውኝ እንትን ብሎ የራት ያለብስ ትምስል ያለች። ለማንኛውም የጣውንትሽ ነው። እንዴት አንተ ይሄን አወስድ ስለው አሁን እኮ ቢሆንም ዞሮ ዞሮ አሁን በቅርብ ደግሞ ሽማግሌ የሌለት ነው እያለችው ነበረ። አሁን እንግዲህ ግማሹን ገና ገና ሳታገባው ንብረቱን ግማሹ ባንክ ሆኖ ወደ ምንትንታ ያለች እያለ ገና ከማግባቱ ተማግባት ሳታገባ አሁን እንትን ተጽዕኖ ፈጥሮባታል ማለት ነው። ኤርሚያስ እሷ ምንም ልታደ ያን ቪዲዮ ልትልሻለሁ ዳሪ ዳሪ እሱ ይገጠጠጣል እያላት ነበረ። እሷም እንግዲህ የራሱ ጉዳይ ከአሁን በኋላ ጦርነቱን እንጀምረዋለን ብላ በጭንቀት የምትገኘው አምራት ያቪዲዮ ከተላ ከትዳር ይፈርሳል እያለኝ ነው። አሁን የምገባው ግን አንድ በአንድ አስከፍላቸዋለሁ። እንደውም ለመታረሱም ሆነ ለሁሉም ነገር እኮ እዛው

እናም ማለት ነው አምራልና አናውስ በሚመጡ ጊዜ ልንታውና እሷም በመጥፎዬ እንትን እያለቻት ነበር። የናሆምን ስም እያነሳ አንቺ ና ማይግለን እንድን ሰው እንትን የምትይው እያለ ነበረ ና አሁን ማለት ነው የዚህ ጊዜ እሷ እንግዲህ በቅናት ነው ሆዴ ናሆምንን እንትን የሚል እየመሰላት በጣም ተናዳለች፣ ማለት ነው። እነሱም ሁላቸውም ተናደዋል። ምክንያቱም ኑሃሚንን ለማሸማቀቅ ሰው የተሰበሰበበት እርጉዝ ናት ብላ ተናግራ ነበረ። ያን ጊዜ አቶ ተሰማን እንትን ያለችው ያሳመመችው ማለት ነው። ሽማግሌ የሚላት ነው አንደኛው ሽማግሌ ሶን ያለ ነበር፣ ና አቶ ተሰማን ነለውስ ነበር። የዚህ ጊዜ ኖሃሜ ግን ናሆምን ስለምታወደውም እሷን መርጧል እያለች ስትል ነበር ማለት ነው። እንግዲህ ወደ ቤት ስንመጣ ቤት መጥተው ሲጨቃጨቁ ነበረ ማለት ነው። ለምንድን ነው እንደዚህ እዛ ቤት እንኳን ወጣሁ እያለች እናትና ልጅ ተመንቅረው ትተውት ይመጣሉ፣ ገበታውን ረቀው ማለት ነው። የምና ወይዘሮ ዝናሽ ቤት መጥተው ወይም እንዴት ያንን ቤት ገዛቻቸው ያን የሚያክል ቤት እንዴት ይህን እያሉ እናትና ልጅ እየተናደዱ ይገኛሉ። ወደ ኑሃሚን እና ወደ ገነት ስንመጣ ግን እንዴት እንደዚያ ያረጋሉ? እኔ ፊቱን የሚያች ወፍ ዘራሽ ዝናሸ አልወደድኳትም ነበር። እንዴት ል ልጅ ወደ እንዴት እንዴት ያረጋታል? እንዴት ያለ ነገሩ! ቤተሰብ ነው ልጅን መቅጣት ያለበት እያለ ነበረ። ኤደን መንገድ ያው በተፈጠረው መጥፎ እና እንዴት ስላል ሆነች። ዳሩ አሁን አንቺን እንደምን ቃል ካንቺ የወጣ እያለቻት ነበረ። ኤዱ እናቷን ማለት ነው ገኔ አ እንዴት፣ አዎ እና ልጅ እኛን ልጆቻችን መቅጣት ሆነ ማስተማር የቤተሰብን ባህል ይዞ የሚወጣው እያለች ነበር። እና በዚህ ተነሳ ጫወተሽ እያለቻት ነበር። ምን ማለት ነው እያለች እያማቻት ኑሃሚን

ኤደን የሚስገባበት አጣት ግን ወይዘሮ ግን የሰጠቻ ነው ሰዓት ጋቢና ለማስተማር ስለነበረ ይሄን የሚሰማው ደግሞ አቶ ተሰማ በጣም ደስ ይለዋል። በቃላን ምን ብላት ትሄዳለች፣ እንግዲህ ይህን ወሬ ኑሃሚን እንዳትሰማ አደራ፣ ይሄን መጨረሻ ላይ ያለቻትን ኤደን እያለ የነበረ። በዚህ ጊዜ እንግዲህ ከድንገት ኑሃሚን ምጥ ነው ምንድነው እንዳሰማምኩታይ ልጄ እኮ ዝናሽ እንደዛ ያው ያው እንደዛ የሆነችው ነው ብሎ አባትዬው ቀይሶ ይነግራታል። በዚህም ጊዜ እንግዲህ እሷም ያው ስላወቀች ስነስኮ እንደዚህ ናቸው ተዋቸው፣ ምናምን እያለች እሱ እንግዲህ ሊያገባናያችን አምራት የምትባለው እያሉ ነበረ ሲሉ እሱ

ወ/ሮ ዝናሽ ይህንን እያሙናት ና ልጅ አባትየው መጥቶ እንዴት እንደሰታ አደርጋላቸኋ። አቶ ለይኩን ይናደዳል። የተሻሻልሽ መስሎኝ ነበረ ብሎ እንዴት። ይሄ እናንተ ቤት አይደለም? ይሄ ነው የሚገርምሽ። ቤቱንም ራሱ ዛሬ አበላሸሽው እንጂ ሰርፕራይዝ ላረጋቸው ነበር፣ አንቺ ነሽ ብሎ ይጮህባታል ማለት ነው። የዚ ጊዜ እነዚህ ሦስቱም አንድ ነገር አድርገውታል መሰለኝ፣ መድኃኒት ነገር ብለው ለነሱ ለእነሱ ሲል ሊመታት ሲል ዳግም እጁን ይዘዋል ሩጦ መጥቶ፣ በዚህ ጊዜ ገላግሏቸው እዛው ላይ ነበረ ያለቀ ማለት ነው። ቀጣይ ክፍል